እሺ እናመሰግናለን ሁላችሁ ወደ ክፍል ወደ ሶስት ሄደው እኔ እንደውም ቅሬታዎችን አነሳለሁ ብዬ ነበረ ቅሬታ ጋር በተያዘ የተወሰኑ ምስጋናዎችን እንዳቀረብ ነው ሁሉ ቅሬታዎች አሉን ለወደፊቱ ምንድነው መደረግ ያለበት ምንድነው እሱ የሚለውን በከፊል ሄዶበታል እዛ ላይ ከመግባታችን በፊት ግን እንደዚህ አይነት ነገሮች ችግሮች ሲፈጠሩ ያየናቸው ክፍተቶች አሉ። ያየናቸው ክፍተቶች አሉ። ለምሳሌ ድምፅ ያልሆኑን ኦርቶዶክሳውያን ነበሩ። ድምፅ ያልሆኑን ኦርቶዶክሳውያን ነበሩ። መፍታቸው ነው። ድምፅ አለመሆን መፍት ነው። ማንም የሚያስገደው የለም። ድምፅን ተብሎ ማለት ነው። ለእኛ ሳይሆን ግን ድምፅ መሆን ያለባችሁ ለቤተ ክርስቲያን ነው ያለ ድምፅ ያልሆኑን ስንል ኔክስ እፎይ ጲላጦስ ቢገደል ቢጠፋ እንትን ቢል ኔክስ የሚመጡ ትውልዶች ይፈራሉ። ያ እንዳይሆን ለቤተ ክርስቲያን ካለን አንጻር ነገሮች በህግ እንትን እንዲሉ ድምፅ መሆን ብትችሉ አሪፍ ነው። ድምፅ አለመሆናችሁ ግን መፍት ነው። መፍት ነው አለመሆናችሁ። መፍት ቢሆንም ግን ደግሞ ለሙስሊሞች መፍት ይሆኑ አሉ። እንትን ይሆኑ አሉ። ድምፅ ይሆኑ አሉ ለሙስሊሞች ድምፅ የሆኑ አሉ። በጣም የሚያሳዝን ሁኔታ ማለት ነው። ለእኛ ድምፅ አለመሆን መፍታቸው ነው። ቢሆኑ መልካም ነበረ። ለአንድ ቤተክርስቲያን እስከ ሰራን ድረስ አይ፣ አልሆንም ካሉ መፍታቸው ነው። ዝምታ አሪፍ ነበረ። ለሙስሊሞች ግን ድምፅ ሆነው እኛን አሳልፈው ለመስጠት ብዙ ይታገሉ ነበሩ። ሆነ ለመናገር አብዛኞቹ እንደዚህ አይነት ሰዎች በጣም በሚያሳዘን ሁኔታ ሁለት ሶስት መስቀል የሚያጠልቁ ናቸው። ደግሞ አይሎን የትኛው ገዳም ላይ ወይም የትኛው ቤተክርስቲያን ላይ ትልልቅ የመስቀል ሁለት ሶስት አራት አምስት ስላጠለቅ አማኝነት የተባልክበትን ባላቅም። እንደዚህ አይነት ሰዎች አራት አምስት ስድስት መስቀል በአንድ አንገታቸው ላይ አድርገው ለሙስሊሙ ድምፅ እየሆኑ ነበረ። እንደዛ ባታደርጉት ለወደፊቱ አሪፍ ነው። እንደዛ አታደርጉት። በሁለተኛ ደረጃ ኦርቶዶክሳውያን ሆናችሁ ሃይማኖትን በፖለቲካ አለዝባችሁ ለማስመጣት እኛን በጣም የጣራችሁ ኦርቶዶክሳያን ነበራችሁ። ይሄም የታዘብናችሁ ነው። በጣም በሚያሳዝን ሁኔታ ኦርቶዶክስ ሆናችሁ ከዛ ከፖለቲካ ጋር ሃይማኖቱን አገናኝታችሁ ከዛ ደግሞ መልሳችሁ ከሃይማኖቴ መዳኛዬ ፖለቲካዬ ነው ሲሉ ነበረ። ማለት እንደነዚህ አይነት ሰዎች ወርጄ ባላወራ ደስ ይለኛ። እኛ መዳኛችን ኦርቶዶክስ ሳይሆን አማራነት ነው ሚሉም ነበሩ። ሶሪ ቃሉን ባልጠቅሰው ደስ ይለኝ ነበር፣ ሰማለኝ። እና እንደዚህ አይነት ነገር ስታደርጉ የነበራችሁ ፖለቲከኞች ወደ ቀልባችሁ ብትመለሱ መልካም ነው። ወደ ቀልባችሁ ብትመለሱ መልካም ነው። እፎይ የአማራ ነው የአማራ ተላላኪ ነው፣ የፋኖ ተላላኪ ነው እፎይ የኦነግ ተላላኪ ነው። እፎይ ኦሮሞ ነው። እፎይ የኤርትራ መንግስት ተላላኪ የሻቢያ መንግስት የቀጠረው ነው። እፎይ የግብፅ ተላላኪ ነው እና እፎይ አንድ ቦታ አንዱ ኦነግ ኮረጆ ውስጥም መመደብ አልቻሉም፣ ግን ብድግል እና እፎይ የፋኖ ተላላኪ ነው ይላል። እፎይ የብልጽግና ተላላኪ ነው ይላል። እፎይ የኦነግ ተላላኪ ነው ይላል። ምንም መረጃ የላቸውም፣ ግን የማንም ተላላኪ እንዳልሆንኩ ስለማውቀው ማለት ነው። እና በዚህ መጠን ኦርቶዶክሳውያን ሆናችሁ በተቻላችሁ መጠን ጥንቃቄ አድርጉን። ለእኔ የችግር ችግር የለውም። ራሴን እስከ ማውቀው ድረስ አይደለም ኢትዮጵያ ውስጥ ያለን ብሄር ከኢትዮጵያ ውጭ ያለንም ብሄር ምፈርጅ ሰው አይደለውም። የብሄር ቆጠራ ውስጥም ምገብ አይነት ሰው ተራ ሰው አይደለውም። በእንደዛ አይነት ነገር ደግሞ ልታመጡብኝም የምትችሉ አይደላችሁም። በነፍሴ ተወራርጄ ርጄ እንደዛ አይነት እንደማታመጡ ነግራችኋለሁ። አምስት ሰከንድ አስር ሰከንድ ማበልጥ ቪዲዮ ዘው የሚያንሸራሽሯታለች። እሷ ከሁለት ዓመት በፊት የተሰራች ቪዲዮ ነች። እሷም ምንድን ነች እሱ አይቲንክ የሆነ ወደ ወልዴ አካባቢ ይመስለኛል መስጊት ተቃጠለ ብለው ስልጤ አካባቢ ላይ ኦርቶዶክሳውያንን እያጸዷቸው ነበረ። እዛ አካባቢ ላይ አብዛኞቹ እንደውም ቪክቲም የሆኑት አሁን በብሔራችን ሊገፋን ነው ኦርቶዶክስ ከኛ ወገን አይደለም ብለው የሚዘውሯቸው ለብሔራችን የቆምንን ብለው የሚያስቡ ቴዶም ሲከራከርበት ነበር። አይ ቲንክ እነኚህ ሰዎች ያሉበት እንትን ነው እና አይ እንደ ኢትዮጵያ የትኛውን ቦታ ላይ ሄደን ተዘዋዙረን መስራት እንችላለን። ማን ነው ስልጤን ለስልጤ ብቻ የፈቀደለት? ኢትዮጵያ ውስጥ አንተ የትኛውን ቦታ ላይ መታይ እየሰራ ለምንድን ነው እሱ ሌላው የምከለክሉት ብዬ ተናገርኳት። ቪዲዮ አለች። ከዛ ሳጠጋባ ስንመላለስ አማራና ኦርቶዶክስ ከስልጤ ላይ መውጣት አለበት፣ መተተኛ ናቸው፣ ጠንቋይ ናቸው ብለው ሲሉ አይ አንተም እኮ ኦሮሚያ ክልል ላይ ለምሳሌ ሱቅ ላይ ተቀምጠህ እንደውም አጋጣሚዎችን እየተጠቀማችሁ የአስር ብር ቀን ሀያ ብር ትሸጣላችሁ። ስለዚህ አንተም ወደ መጣህበት አስር ብር በኩርቱ ፌስታል ዕቃህን ይዘህ መለስ አለሃ ብዬ ተናገርኳታለች። እንደዛ እዚህ ሆነ አንተ እዛ ያለው መውጣት አለበት ከዚህ ክልል ምትል ከሆነ ኦኬ፣ አንተ እዚህ ቦታ ላይ መተስሰራስ ያችን ነው ዘትም የሚያዘዋዙሩት እነሱ ከሚሉት ጋር አሁን እኛን ይነቅፈናል ለሚሉትም አይረዳቸውም። እንደውም ለእነሱ ድጋፍ ነበረ የሚሆነው። እንደዚህ አይነት የወረዱ ሰዎች ጋር ምላሽ መስጠት ብዙ አስፈላጊ ባይሆንም ምላሹ መስጠቱ በራሱ የሚያረክስ ነገር መስሎ ይሰማኛል፣ ለእነኛ አይነት ሰዎች ማለት ነው እና ጣጠ ዘበረቀው እና እንደዚህ አይነት ሰዎች ብዙም አስፈላጊ አይደለም። ምንት ማለቱ፣ ግን ጥንቃቄ አድርጉ፣ ገብታችሁ ቤታቸው። አዎ እንደዚህ ነው፣ እንደዚህ ነው። ምት ኦርቶዶክስን አደግፉት፣ ኖርማል። አይሜን እፎይን አደግፉት፣ እፎይን ተፈለጋችሁ፣ እንደፈለጋችሁ ተት፣ ችግር የለውም። ነገር ግን ቤተክርስቲያንን የሚያስነካ ከሆነ በፍጹም ህብረት አታድርጉ ከእንደዚህ አይነት ሰዎች ጋር። ቤተክርስቲያንን የሚነካ ከሆነ ሲደረጉ ካያችሁ አይ እኛ መዳኛችን ብሔራችን ነው፣ ኦርቶዶክስ አይደለም። እፎይ ሊያደነዝዘን የመጣው ተልእኮ እየተባለ ቤተክርስቲያን ነበረች አታክ ስትደረግ የነበረው ሰው ከእንደዚ አይነት ሰዎች ጋር ህብረት አታድርጉ። በተቻላችሁ መጠን እፎይ እንደፈለጋችሁ ይተቹ። በራሳቸው አቋም አነጋገሩ እንደዚህ ነው፣ ባለጌ ነው፣ እንደዚህ ነው፣ እንደዚህ ነው ብለው ይተቹ። ነገር ግን በዛ አታከው ደግሞ ቤተክርስቲያንን ሲተቹ እንዴት አብራችሁ ህብረት ታደርጋላችሁ? ይውስቲ ሙስሊሞቹ ክርስቶስን ያልተሳደቡት ምንድን ነው? እሱ ምን ብለው ነው ያልተሳደቡት? እስ እብድ ነው፣ አይምሮን የሳተ ነው፣ በሽተኛ ነው፣ ሎጡ ስባት ግብረ ሰዶም ነው፣ ጌ ነው እያሉ እነሱ ጨዋ ሆነው ሙስሊሞች አይሳደቡም፣ እፎይ ተሳዳቢ ነው፣ እፎይ ደግሞ የሆነ ብሔር ተላላኪ ነው፣ መንግስት የመደበው ነው ተብሎ ሲሰራ ፖለቲካ አብራችሁ መሆናችሁ ኦርቶዶክሳውያን ቆም ብላችሁ እንደዚህ አይነት ቦታ ላይ ህብረት ባታደርጉ እንድታስቡ። ሙስሊሞቹ በፍጹም የራሳቸውን ወገን አሳልፈው እንትን አይሉም፣ አያስነኩም። ኮም ብለው ነው እንትን የሚሏችሁ። ኦርቶዶክሳውያን እንደዚህ ናችሁ እያሉ ሲጫወቱባችሁ፣ እስቲ እነሱ ቤታቸውን እየከፈቱ የእኛ ውስታዞች እንደዚህ ነው እንደዚህ፣ ብሔራችን ለብሔራችን ሳይቆሙ ይኸው ለሃይማኖታቸው እንደዚህ የሰው ሃይማኖት ተሳደቡ እያሉ ሙስሊሞች ቤታቸውን ከፍተው እንደዛ አይታችኋል። የራሳቸውን ውስጣዞች ሲያጥላሉ የራሳቸውን ንጽጽር የሚሰራ ሲያጥላሉ ተመልክታችሁ ታውቃላችሁ። ኔቨር አያደርጉትም። ዋይዝ ናቸው። በዚህ ላይ ብታመጡ እራሱ አይልም ወይም እንደዚህ አቀናብራችሁበት ነው ብለው ጭራሽ ይሞግቷችኋል። በፍጹም አያደርጉትም። የእኛዎቹ ግን ብዙ እንከፎች አሉ። በቃ ብዙ ማለት ነው። ከሶስተኛ ክፍል ያላለፉ ብዙ እንከፎች አሉ እና እነኚህ ከሶስተኛ ክፍል ያላለፉ እንግዲህ የብሄር መሪ የሆነው ደግሞ ታጋይ እና ታጋይ ናቸው ፖለቲካ እንትኑ ላይ ማለት ነው ቲክቶኩ ላይ የቲክቶክ እንትን ናቸው ብርጌድ ናቸው መቶ አለቃ ሺ አለቃ ወዘተ ቢ ማክሲመም የተማሩት እስከ ስምንተኛ ክፍል ነው ከዛ ከነኚህ በላይ ለህዝባቸው የቆመ የለም እና በእንደነኛ አይነቶቹ አትመሩ። በተቻላችሁ መጠን የማደርገው ነገር ቤተክርስቲያንን ይጠቅማል፣ ይጎዳል ከዛ አንጻር ብቻ መዝኑት። እፎይ አይደለም ኦሮሞ አይደለም ከንባታ አይደለም ወላይታ አይደለም አማራ ትግሬ በቃ ምን የዝንጀሮ ዝርያ የሚሆን እየሰራ ያለው ለቤተክርስቲያን የሚጠቅም ከሆነ ከእፎይ ጋር ቁሙ። አይ ብሄሩ ከዝንጀሮ ነው ብላችሁ ከማግለል ይልቅ ለቤተ ክርስቲያን የሚጠቅም ከሆነ ከእፎይ ጋር አቁሙ። ለቤተ ክርስቲያን ማይጠቅም ከሆነ ግን ሀሳቡን ብቻ መወግቱ እንጂ አይ ብሔሩ ከዚህ ነው እና ብላችሁ እዛ ውስጥ አትግቡ። እንደዚ አይነት ንትርክ ውስጥ አትግቡ ማለት ነው። ይሄ አንድ ያቆሸናል። በምድርም በገነትም ደግሞ በሰማዩም ደግሞ የሚያስጠይቀን ነው። ጤናማ ስላልሆነ ማለት ነው ወደን ፈቅደን የመጣንበት ማህበረሰብ ስለሌለ በእኛ ምርጫ ስላልመጣን ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ ለወደፊታችሁ ጥንቃቄ ብታደርጉ ጥሩ ይመስለኛል። ይኖራሉ፣ አሁንም ቀጣይም ይኖራሉ። ብዙ ዘገምተኞች ስላሉ ማለት ነው። ብዙ ዘገምተኞች ስላሉ፣ አንዳንዶችም ደግሞ ባሎቻቸው ሙስሊም የሆነ ሴቶችም ስላሉ፣ እነኚህም ማድረግ ሊከብድ ይችላል። ማለት ብዙ ዘገምተኞች አሉ። ላይክ ለማግኘት ብለው ሙሐመድ ሸፋዬ ነው፣ ሸፋሚ የሚሆነኝ ሙሐመድ ነው፣ ማለትም ብቸኛ ምንድነው ምልጃ፣ አማላጅ የሚሆነኝ ሞሐመድ ነው እያሉ በመንዙማ የሚገቡ አሉ። ነገ እንግዲህ ማርያም አማላጄ ነች ትላለች፣ ዛሬ ደግሞ ብቸኛ አማላጄ ሞሐመድ ነው ብሏል። ሞሐመድ ብቸኛ አማላጇ ከሆነ ውሽስ ነቢዩዋ ነው ማለት ነው። ኢየሱስ አምላክ አይደለም። ለኢየሱስ ራሱ ማማልደው እኔ ነኝ የሚል አካልን እሱን ወደዋለው፣ እሱ ነው አምላኬ። ሞሐመድ ምን ይላል? ለኢየሱስ ጌታው እንኳን እኔ ነኝ ብሏል፣ አማላጁ እኔ ነኝ ብሏል። በእኔ ነው ገነት የሚገባው ኢየሱስ እንኳን እኔ ነው የማማልደው ላለን አካል ውጪ ለሁሉ አማላጅ የሚሆነው እሱ ስለሆነ ማለት ነው። ለሁሉ ገነት መክፈት የሚችለው እሱ ስለሆነ ማለት ነው። ከዛ ለመሐመድ ስትዘምርለት አስቡት። እነኚህ አካላትን እየደገፋችሁ ያላችሁ አካላት ጥንቃቄ ብታደርጉ ደስ ይለኛል ማለት ነው። ምክንያቱም ከሃይማኖት እየወጣችሁ ስለሆነ፣ ከሃይማኖታችሁ የሚያስወጣችሁ ስለሆነ ጥንቃቄ አድርጉ። የስፉ ወይን ለመቃወም ብላችሁ ከሃይማኖታችሁ ባወጡ ፣ በተለይም ሴቶች እንደዚህ አይነት ነገር ላይ ጥንቃቄ ብታደርጉ። ከሶስተኛ ክፍል ያላለፋችሁ ፖለቲካ እንመራለን የምትሉ ወንዶች ደግሞ እናንተም እንደዛው ብታስተካክሉ ታሪፍ ነው። እናንተ ባትስተካከሉ ግን ከስር የምታዳምጡ በመሀይ ማን ባትመሩ የተሻለ ነው።